በተለይ በዛሬ ሁለት ቀደም ብዬ እንዳልኩሽ በማህበራዊ ሚዲያ ላይ በጣም ብዙ ሰዎች ያንቺን ፎቶዎች እየለጠፉ መነጋገሪያ አድርገውታል እና ምንድን ነው የተፈጠረው? ምንድን ነው ያጋጠመው? አቅመ ደካማ የነበሩ ቤተሰቦቿን ለማገዝ አረብ ሀገር ድረስ በመሄድ በስደት ብዙ መከራዎችን አሳልፋለች። በዚህ መሃል ደግሞ እጅግ በሚያሳዝን ሁኔታ ወንድሟ ሕመም ላይ ይወድቅባታል። እሱንም ለማስታመም እንደገና ሌላ ፈተና እንደገና ሌላ መከራ ሕይወቷ ላይ ገጠማት። በዚህ አይነት መንገድ ከ20 ዓመታት በላይ አሳልፋለች። ነገር ግን ችግሮችንና ፈተናዎችን ለመቋቋም ደግሞ እጅግ የሚያስደንቁ የእጅ ስራዎችን በመስራትና ለልጇም የሚሆኑ አስፈላጊ የሆኑ ነገሮችን ለማሟላት በመልካም መንገድ ልዩ ልዩ ስራዎችንም ትሰራ ነበር። አሁን ግን ያልታሰበ ነገር ገጠማት። እስካሁን ካሳለፈቻቸው የህይወት መንገዶችና ምስቅልቅሎች የባሰ ሌላ እክል ገጥሟታል። ወጣቷም እች ወጣት ያሳለፈችበት የህይወት መስመር ምን ይመስል ነበር? ቤተሰቦቿን እንዲሁም ወንድሟን ለማገዝ ያሳለፈችው የወጣችው ውጣ ውረድ ምን ይመስል ነበርም? ከዚያ በኋላ ደግሞ ስትሰራው የኖረችው የጥበብ ስራዋስ እንዴት ያለ ነበረ? አሁን ደግሞ የገጠማት ከባድ ችግርና መከራስ ምንድን ነው? ከኛስ ምን ይሆን የምትፈልገው? ሁሉንም ወደናንተ እንዲህ እናደርሳለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። የዚችን ወጣት የህይወት መንገድ ለመቃኘትና እናንተም ቁም ነገር ታገኙ ዘንድ ይህንን መሰናዶ አዘጋጅተን ወደ እናንተ እናቀርባለን። በቀጥታ በስልክ መስመራችን የነበረንን ቆይታም እናስደምጣችኋለን። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ፣ ሃሳብ አስተያየታችሁን ኮሜንት ላይ ስጡን። ወደ ዝግጅቱ እንሻገር። ሁሉ መልካም ሰላም ነሽ? እግዚአብሔር እመስገናለን። ያው ቀደም ብዬ እንደነገርኩሽ ጌታቸው ነው የሚባለው ጎራ ስቱዲዮ ሚዲያ ላይ ጋዜጠኛ ሆኜ ነው የምሰራው፣ እና የአንቺ ጉዳዮች በተለይ በዛሬው እለት በማህበራዊ ሚዲያዎች ላይ በፌስቡክ በተለይ በጣም ብዙ ሰዎች የተቀባበሉት ይገኛሉ እና ምንድን ነው የተፈጠረው ምንድነው ያጋጠመሽ ወደሚለው ጥያቄ ከመሄዳችን በፊት እስኪ እንተዋወቅ። እስኪ ሙሉ ስምሽን ለተመልካቾቻችን ንገሪያቸው። መልካም። እስኪ እንዳልኩሽ ወደ ጥያቄዎቹ ከመሄዳችን በፊት የሽማ እናት የሚለውን ትንሽ ተመልካቾች ግልጽ እንዲሆንላቸው ብዬ ነው እና አስተዳደግሽ የልጅነትሽን ጊዜ፣ የቤተሰቦችሽን ሁኔታ ከቤተሰብም ጋር የነበረሽን ግንኙነት ትንሽ ንገሪን እስኪ። ያው ከእናትና ነበረኝ። ወንድሜ የአይምሮ በሽተኛ ነው። አንቺ ነበርሽ ስታስታመም የነበረው? አዎ። ወደ 20 ዓመት እኔ ነበርኩ ማስታመም። ኦ አዎ በስመ አብ፣ 20 ዓመት በጣም ከባድ ነው። ቤተሰብ ከጎንሽ አልነበረም? ወይም ደግሞ ምንድን ነው የተፈጠረው? አንቺ ለብቻሽ እንድታኖር የተደረገበት ነው። ሲጀምር እናትና አባት ነበሩ በህይወት እና እኔ ደግሞ አረብ ሀገር በአስራ ስድስት አመት ፈደርኩት እና በቃ እሱን እያልኩኝ በእሱ ነው በቃ ማለት፣ የልጅነት ጉልበቴን የጨረስኩት በሱ ነው። በቃ የሚሰራው ምንም ለእሱ ነበር የሚደረገው። በቃ ተመልሼ ወደዚህ መጣሁኝ። አባቴ ሞተን፣ ድጋሜ ወደ አረብ ሀገር ሂጂ ደግሞ እናቴ ከልመረት መስራት ጀመርኩ። የእሷን ተጣመን ደግሞ ሰም ማስታመም ተመልሼ ደግሞ እሷም ሞተችብኝ። እዛ በቃ ብቻዬን ደግሞ እሱም ማስታመም ጀመርኩ ማለት ነው። ሰም ማለፈ ወደ አረብ ሀገር አዎ። ምክንያቱም ከጎኑ ሰው ስለሚያስፈልገው ግድ እዚህ መሆን አለብሽ ማለት ነው ነበር። አዎ ከዛ በቃ ጸበል አስገብቼው እንትን ባስጠባቂ እየከፈልኩኝ ስል በቃ ብሪ ያው የመጣሁት ብርሽን ጨረስኩ፣ እና በቃ ከአቅሜ በላይ ሲሆን የሰፈር ምሽ ሰዎች ተረባርበው ግርጊሱ ነትጠቡ አሁን እሱ ግርጊሱ የሚገኝ ገርም ነው በጣም። አሁን የጤንነቱ ሁኔታ እንዴት ነው የሱ የሱ

በግላዊ መስማማት አልቻልም ስለሆነ ብቻዬን አስር በጣም አስቸጋሪ ነው እንዳልሽኝ፣ ከጎን ወንድምሽ አለ፣ ከዛ ልጅ ማሳደግ አለ፣ የራስሽንም ሕይወት ደግሞ መደገፍ ማስተካከል የሚጠበቅብሽ እድሜም ላይ ስለሆንሽ ማለት ነው። እና እነዚህን ሁሉ ነገሮች ተቋቁሞ መቀጠል በጣም ብዙ ነገሮችን ፈተናዎችን ያመጣል ብዬ ማስባለሁኝ። እና ግን በጣም ጎበዝነሽ እንደዚህ አይነት ነገሮችን ማሳለፍሽ በራሱ በመሀል ግን ስራዎችን ትሰሪ ነበር አይደለም? በተለይ ፌስቡክ ላይ የምትለቂያቸው ስራዎችሽ ነበሩ፣ የፈጠራ ስራዎችሽ ች ሰዎች አንድ ሜድ ወርቆችን ሰራ ነበር፣ ሹራቦች አይደለም? እንደዛ ነገር አይቻልም፣ የግርግዳ እንትኖችን ተጨረሰ ምናምን ይሸጥ ነበር በ በቃ አሁን ይህ ምን ተከሰተ ማለት ነው? ግን የስራ ሁኔታ እንዴት ነበር? አቀባበሉ ጥሩ ነበር። ህይወትሽን እያስኬደልሽ ነበር? እየሰራሁ ነበር ደህና ማለት ያው ራሴን የቤት ኪራይ እየቻልኩ የልጅን ትምህርት ቤት እየቻልኩ እየሰራሁ ነበረ። በአጋጣሚ አዎ፣ ያገናኘንም ጉዳይ ይሄው ስለሆነ በተለይ በዛሬ ዕለት ቀደም ብዬ እንዳልኩሽ በማህበራዊ ሚዲያ ላይ በጣም ብዙ ሰዎች የአንቺን ፎቶዎች እየለጠፉ መነጋገር ያደርገውታል እና ምንድን ነው የተፈጠረው? ምንድን ነው ያጋጠመሽ? ማለት ህመሙን ነው አዎ ህመሙ ህመሙ ህመሙ ያው ከወር ወደ ወር በፊት እንደ እንደ ቀድ ነው ቁርጥ እንደ ቁርጥ ማለት በቃ ብርድ ብርድ ማለት ነው። ምን ይደማይ አግልግላችሁ ይሄንኩኝ ሁሉ ምርመራ አድርጉልኝ እንደማለስ ነው እሱ ማለት መድኃኒት እየወሰድኩኝ በቃ ምንም ለውጥ የለውም ማለት ነው። ድጋሜ ሌላ ሆስፒታል ልኩኝ፣ ፖሊስ ሆስፒታል እዛ ስሄድ ደግሞ ካይፈድ እና ካይፈድ ነውአ እሱ መድኃኒት እየወሰድኩኝ አሁንም በቃ ምንም ለውጥ የለውም። የበልጣ ደቀመ እንደገና ሌላ ሌላ የግል ልኩኝ፣ ከዛ ስሄድ ደግሞ ኩላሊት ነው አል ከዛ መጨረሻ ላይ ዶክተሩ በቃ ውስጥ ደውይ እያለኝ ፍቅረሰላም ሆስፒታል ገባው ማለት ነው። በኢመርጀንሲ እዛ ነገር ሲያዩ ሳምባሽ ለትንሹ ሊሞን ያለብሽ አሉ። እዛ እዚህ በጣም ምርመራቸው በጣም ከባድ ነው፣ ውድ ነው። ጤና ጣቢያ የምናቃቸው ሰዎች ምክር ተባብረው የካትትን ሪፈርስ፣ አሁን የካትትን ደግሞ በቃ ብዙ ምርመራዎቹ ማተሰራ ውጭ ነው። በአንዱ አስራ ሶስት አንዱ አስራ ዘጠኝ ሺ ብር ምናምን በቃ አልቻልኩም፣ ከቅሜ በላይ እዛ ነው ደረጃ ሳይወጣሁት ማለት ነው። አሁንም ገና ብዙ ምርመራዎች ይቀርብኛል አው ጽሁፎቹ ላይ እንዲያውም እንደተረዳሁት ከሆነ የመቅኔ አይነት ነገር የሚል ጽሁፍ አይቼ ነበረ። ትክክል ነው ከሱ ትክክል ነው፣ እሱ ነው ህመሙ። አንደኛ ህመም አሁ በዘጠና ፐርሰንት የተገኘውም እሱ ነው። መቅኔ ምሽክር የመገጣጥና ሽክር ነው። ለመነሳት ለመቀመጥ፣ ለመራመድ እግር ያጣል እና አችር ሽንት ቤት በጣም ይገርማል። ግን ከዛ በፊት እንዳልሽን ከአንድ ወር ምናምን በፊት ነው እንዲህ አይነቱ ነገር የተፈጠረው። እና ከዛ አንዱ ሌላ ነው፣ አንዱ ሌላ ነው ይሄ ሲሉ ለካ በሽታው ሌላ ነው የተገኘው። ፍጣ ሰላም ነው። ከዛ ደግሞ እዚህ ደግሞ ምርመራ ሲያረጉ ሌላ ይኛው ያገኘ ማለት ነው። አሁን ለሕክምናው የሚያስፈልጉት ነገሮች ምንድን ናቸው? ማለት ሀገር ውስጥ ታክሞ መዳን የሚችል ነው ወይስ ደግሞ ወደ ውጭ ነው መሄድ ያለብሽ? እንዴት ነው? ስለ እሱ ንገሪን እስኪ። እዚሁ እናክመዋለን ብለዋል። እዚሁ ታከሚያለሽ። ውጪ እንኳን አያስፈልግም። ስለዚህ አሁን ሕክምናውን ለማድረግ ያለብሽ ችግር ምንድን ነው? ማለት የገንዘብ ጥረት ነው። ምርመራ የሚያዙት በጣም ውድ ነው። የሚታዘዘው መዳንወረ ውጭ ነው የሚሰራው በብዛት የካፌ የለ። እናም በቃ አሁን ብዙ ብርጉ አሁን ቢያንስ እንኳን በዚህ የካፌ ከገባሁ አሁን ሁለት አመት ነው። ከመቶ ሺ ብር በላይ የወጡት በቃ አሁን ካቅሜ በላይ ስለሆነ መድኃኒት በየጊዜ በየጊዜው እየታዘዘ ስለሆነ አልቻልኩም። ካቅሜ በላይ እንግዲህ እግዚአብሔር ያግዝሽ። እኛም ተመልካቾች ይህንን ፕሮግራም የሚመለከቱ ሁሉ ገዛ እንዲያደርጉልሽ እኛም ጥሪያችንን ለማስተላለፍ እንፈልጋለን። ስለዚህ አንቺን ለማገዝ ለሚፈልጉ ሰዎች በአካውንት ቁጥርሽ የሚችሉትን እንዲያደርጉ እስኪ ቁጥርሽን ማስታወስ ከቻልሽ ንገሪያቸውን። ጥሩ፣ እሱን ጥሩ፣ እኛ ስክሪን ላይ እናስቀምጠዋለን። ስለዚህ በዚሁ አጋጣሚ ተመልካቾች ድጋፍ እንዲያደርጉ ጥሪ ያቀርበናል። አንችንም ደግሞ ፈጣሪ ምሮሽ፣ በመልካም መንገድ ተመልሰን ተገናኝተን ደግሞ በተለይ በእጅ ስራዎችሽ እንደገና በአዲስ መንገድ እንደምንገናኝ ተስፋ አደርጋለሁ። ስለዚህ መልካም ጊዜ ይሁንልሽ፣ እግዜር ይማረሽ። እጅግ የምንወዳችሁ የምናከብራቸው ጎራ ስቱዲዮ ቤተሰቦቻችን በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ቻናላችንን ስለምትከታተሉ እጅግ እጅግ አድርገን እናመሰግናለን። በምናቀርብላችሁ መሰናዶዎቻችን ላይ የተለያዩ ቁም ነገሮችን እንደምታገኙ ባለሙሉ ተስፋ ነን። በዛሬው ዝግጅታችንንም የዚችን ወጣት የህይወት መንገድ በመቃኘት ቁም ነገርና ትምህርትን ትጨብጡ ዘንድ እንዲህ አቀርረብንላችሁ ጌታቸው ላይ ደግሞ አብሬያችሁ ቆይታ አድርግ ያለው ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። በሚቀጥለው በሌሎች መሰናዶች እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችን።